እሺ ተመልካቾች እንዴት ናችሁ? በብዙ አርቲክሎች የተረጋገጠ ነገር ነው የምነግራችሁ። ደሞዝ ሲጨምር ቁጠባ አይጨምርም። ብዙዎቻችሁ የራሳችሁን ህይወት ወደ ኋላ ብትመለከቱ ደሞዛችሁ በጨመረበት አጋጣሚ ላይ የቁጠባ መጠናችሁ አብሮ አልጨምርም። ለምን እንደሆነ በአርቲክል የተረጋገጡ መሰረታዊ ምክንያቶችን አቅርብላችኋለሁ። ደሞዝ ደሞዝ ቤዚክሊ ደሞዝ ማለት ነው በየወሩ የሚከፈል በቂ ያልሆነ ለስራ እንጂ ለኑሮ ለኑሮ በቂ ተብሎ የሚታሰብ አይነት ክፍያ አይደለም እና ዋጋነት በጨመረ ልክም ደግሞ አጀስት እየተደረገ የሚሄድ አይደለም። ስለዚህ ደሞዝ ሲጨምር ለምንድነው ቁጠባ የማይጨምረው የሚለውም በምሳሌ አቅርብላቸዋለሁ። በተለይ በታዳጊ ሀገር ኢትዮጵያን ጨምሮ ያሉት ምክንያቶችን አቅርብላቸዋለሁ። የዚህ ፕሮግራማችን አጋር ሮሃ ፎሬክስ ቢሮ ነው። ሮሃ ሕጋዊ የምንዛሬ ቢሮ ሲሆን የተሻለ የገበያ ምንዛሬ በፈለጉት መጠን ላይ በተለይ ወደ ውጭ ለሚጓዙ የምንዛሬ አቅርቦትን ያቀርባል። ደግሞ የውጭ ምንዛሬ መዘርዘር ለሚፈልጉት በገበያ በተሻለ ዋጋ ላይ ያቀርባል። ስለዚህ ካሳንቼ ሳርቤ፣ ድሬዷ ባሉት ቢሮዎች የፈለጋችሁትን የውጭ ምንዛሬ በተሻለ ዋጋ ማግኘት ትችላላችሁ። የተሻለ ምንዛሬ ማግኘት ማለት ኢንቨስትመንት ነው። ስለዚህ በ0956 በ0993300 በመደወል ና የሶሻል ሚዲያ ሊንካቸውን በመከተል በየእለቱ የተሻለ የምንዛሬ ዋጋ እንዲያገኙ ይጋብዛቸዋል። ደሞዝ ሲጨምር ቁጠባ የማይጨምርበት የመጀመሪያው ምክንያት የዋጋ ንረት ነው። የዋጋ መጨመር ደሞዝ በጨመረበት ጊዜ ፐርሴፕሽኑ አብሮ ነው የሚጨምረው፣ ለደሞዝተኞች ብቻ ሳይሆን ገበያው ላይ ላሉት የንግድ እንቅስቃሴ ላይ ለሚሳተፉት በሙሉ ይሄ መረጃ አብሮ ነው የሚደርሰው እና ዋጋ ንረት በተወሰነ መልኩ የመጨመር ሁኔታ አለው። ደግሞ ነባርም ዋጋ ንረት አለ። ዜሮ በነበረበት ውስጥ አይደለም ደሞዝ የሚጨምረው፣ ባለው ዋጋ ንረት ላይ ነው ደሞዝ የሚጨምረው። ስለዚህ ዋጋ ንረቱ መኖሩ ብቻውን ከደሞዝ በኋላም አይጨምርም። መኖሩ ብቻውን የሚፈጥረው ተጽዕኖ አለ፣ ደግሞ መጨመሩ ደግሞ የራሱ ተጽዕኖ አለበት። ለምሳሌ ደሞዝ ሲጨምር የገበያ ፐርሴፕሽን አብሮ ስለሚጨምር የምርት የቁሳቁስ የአገልግሎት ዋጋዎች አብረው መጨመራቸው አይቀርም። እሱ ደሞዝ የተጨመረለትን ሰው ዋጋ ንረቱ ጭማሪውን ደሞዝ የመውሰድ እድል ይኖሯል። ከጭማሪው የሆነ ፕሮፖርሽኑን ይዞበት ሄዳል። ስለዚህ የሚቆጥበውን ለማስተረፍ ይቸገራል ማለት ነው። በተለይ የቤት ክራይ፣ የምግብ፣ የትራንስፖርት፣ የመሰረታዊ ወጪዎች ዋጋ ሁሉም ላይ በተወሰነ ፐርሰንታይል እየጨመረ ሲመጣ ወደ ቁጠባ የሚሄደውን ገንዘብ ሊያገኝ አይችልም። አሁን ደሞዝ እና ገቢ አድጎ የገንዘብ የመግዛት አቅም የማይሻሻል ከሆነና ባለበት የሚሆን ኢቨን የሚወርድ ከሆነ፣ ስለዚህ ደሞዝ በመጨመሩ ባለበት ነው ወይም ደግሞ ቀንሷል ማለት ነው። የገንዘብ የመግዛት አቅም ለምሳሌ ደሞዝ በ15 ፐርሰንት ቢጨምር ለአንድ ሰው በቃ ሪል ለ15 ፐርሰንት ቢጨመርለት ብለን ብናስብ እና የዋጋ ንረት 20 ከመቶ ቢሆን የዚህ ሰው ትክክለኛ የደሞዝ ጭማሪ ኔጌቲቭ አምስት ፐርሰንት አይል ነው። ወይም ደግሞ ምን ማለት ነው? ዋጋ ንረት አስራ አምስት ከመቶ ቢሆን የሚያድግበት መጠን ማለት ነው ደሞዝ የጨመረው በአስር ፐርሰንት አይል ቢሆን ለዚህ ሰው የተጨመረው ደሞዝ ፐርሰንት ሪል ሪል የሚባለው ጭማሪ አምስት ፐርሰንት ነው። ስለዚህ ዋጋ ንረቱ ጭማሪውን ገንዘብ የመውሰድ እድል አለው። ይሄ ደግሞ ወደ ቁጠባ መሄድ የነበረበትን የቁጠባ መጠን እየቀነሰው ይመጣል። መርሳት የሌለባችሁ ዘ ጎልደን ሩል የሚባል አለ በኢኮኖሚክስ ውስጥ። ምን ማለት ነው? የሰዎችን ገቢ ሶስት ቦታ መከፈል አለበት። 50፣ 30፣ 20 የሚባል ሩል አለ። 50 ከመቶ የደሞዙን 50 ከመቶ መሰረታዊ ለሚባሉት ኒዶች፣ የቤት ኪራይ፣ ለምግብ፣ ለትራንስፖርት ቢያወጣ ተብሎ ነው የሚታሰበው። 30 ፐርሰንቱን ለልብስ ቢያደርገው፣ ለመዝናኛ ቢያደርገው ተብሎ ይታሰባል። 20 ፐርሰንት ጤነኛ መሆን የሚችለው ሰው ለአስፈላጊ ጊዜም፣ ለወደፊት ኢንቨስትመንቱም፣ ለአደጋ ጊዜውም ሀያ ፐርሰንቱን ቢቆጠብ ተብሎ ይታሰባል። ጤነኛ የሚሆነው በዚህ ስትራክቸር ውስጥ ካለፈ ነው። ሰው ለምሳሌ 10 ሺህ ብር ደሞዝ ያለው ሰው በአምስት ሺህ ብሩ ቤት ቢከራይ ምግብ ቢበላ ትራንስፖርት ወጪውን ቢሸፍን እንደማለት ነው። በሦስት ሺህ ብሩ 30 ፐርሰንት የሚሆነው ምንድነው ልብስ ቢገዛ ቢዝናናበት በወር ማለት ነው እንዳትረሱ። ሁለት ሺህ ብሩን ቢቆጠበው ነው ጉዳዩ። እሺ 10 ሺህ ብር ደሞዝ ያለውን ሰው ሀምሳ ፐርሰንት እንኳ ደሞዙ ተጨምሮ አስራ አምስት ሺ ብር ቢገባ ብላችሁ አስቡ። ስለዚህ አስራ አምስት ፐርሰንት ሀምሳ ከመቶ ምንድን ነው ለምግብ ለቤት ኪራይ ለትራንስፖርት ማውጣት ያለ የሚያወጣው መጠን ሰባት ሺ አምስት መቶ ብር ይሆናል። ለልብስ ለመዝናናት የሚያወጣው ደግሞ ሰላሳ ፐርሰንት አራት ሺ አምስት መቶ ብር ሊሆን ይችላል። ለቁጠባ ሶስት ሺ ብር ያወጣል ተብሎ ነው የሚታሰበው። ነገር ግን የደሞዝ ጭማሪዎችን ተከትሎ የሚኖር ዋጋ ንረት ቢያንስ በሀያ ፐርሰንት ዋጋ ንረቱ ቢያድግ ብለን ብናስብ ለመሰረታዊ የሚያወጣው ወጪ ከ7500 ወደ 9 ሺህ ብር ነው የሚያድገው። ለልብስ ለመዝናናት ያወጣል በየወሩ ብለን የምናስበው 4500 ብር ራሱን ወደ 5400 ብር ነው የሚያሳድገው። ስለዚህ ሁለቱ ብቻ ቁጠባ ጋር ሳይደርስ 15 ሺህ ብር ኔት ደሞዝ ያለው ሰው 14400 ብር ለመሰረታዊ ወጪዎቹና ለኒድና ለወንቶቹ ያወጣል ማለት ነው። ከዛ ለቁጠባ 600 ብር ሊቀረው ይችላል። ስለዚህ ቁጠባ ሲግኒፊካንት ያለመለወጥ ባህሪ አንድ እንዲኖረው የሚያደርገው ምንድን ነው? የዋጋ ንረት ጉዳይ አንዱ ምክንያት እሱ ነው። ሁለተኛው ይሄ ሰው ሲያገኝ ብዙ ለማውጣት የመፈለግ ደግሞ ባህሪ አለ። ይሄ ላይፍታይም ኢንፍሌሽን ይባላል። እንደዚ ጉዳይ ደሞዙ የጨመረ ሰው ሸመታው የመጨመር እድል አለው። ለምሳሌ ደሞዙ የሚፈልገውን ልብስ ያስገዛው ካልነበረ ልብስ ለመግዛት የመፈለጉ መጨመሩ አይቀርም። ደሞዙ ለመዝናናት የማይሆኑ ከሆነ መዝናናት መፈለጉ አይቀርም። የተሻለ ምግብ እንዲበላ አያደርገው ከነበረ ደሞዙ የተሻለ ምግብ ለመብላት ነው እንጂ ጭማሪዋ ለመቆጠብ ወደሚል አስተሳሰብ እንዳይመጣ ያደርገዋል። ያጣውን ለማካካስ ነው የፈልገው። ስለዚህ ፍጆታው ይጨምራል። ይሄ ላይፍታይም ኢንፍሌሽን ነው የሚባሉ እንደ በቀላል ምሳሌ ደሞዙ በቀን ሁለት ጊዜ ብቻ ያስበላው የነበረ ሰው ደሞዙ ትንሽ ቢጨመርለት ሶስት ጊዜ ወደ መብላት ነው ራሱን ትራንስፎር የሚያደርገው እንጂ አይ ከጭማሪው ላይ ዚኒያል ፐርሰንታይል መቆጠብ አለብኝ ወደሚል እንዲመጣ ላያደርገው ይችላል። ሁለተኛው የሚባለው ምክንያት እሱ ነው። ሶስተኛው እዳ የዳ ሁኔታ እንግዲህ ገቢው የጨመረ ሰው ለመበደር የሚኖረው ድፍረት እየጨመረ ይመጣል። ሁሉም ሀገር ላይ ስላለው ኤክስፒሪያንስ ነው የምናውረው። ስለዚህ የመበደር ድፍረቱም ይኖረዋል። ደግሞ የመበደር መተማመኑም እየጨመረ ነው ይመጣው ለዕቃ ሊበደር ይችላል ካደገ ደግሞ ምኞት ካለው ለቤትም ለመኪና የሚበደሩ ሰዎች እንዲሆኑ ሊያደርግ ይችላል። ስለዚህ ጭማሪው ለእዳ ክፍያ የመዋል ባህሪ ይኖረዋል፣ ከቁጠባ ይልቅ እንዳውም የተከማቸው ከጭማሪው በፊት ደሞዙ ከመጨመሩ በፊት እዳ ውስጥ የነበረ ደሞዝተኛ ከነበረ በፊት የተከማቸውን እዳ ወደ መክፈል ነው የሚመጣው፣ ከመቆጠብ ይልቅ ማለት ነው። ስለዚህ ደሞዝ ስለተጨመረ ቁጠባ እዳ ለመክፈያና ተጨማሪ እዳ ውስጥ ወደ መግባት ሊያመጣ ስለሚችል ይሄም ደግሞ ስዚኳልቱ ቁጠባ እንዳይባል ያደርጋል የሚባልበት ምክንያት አንዱ ነው። አራተኛው የቤተሰብ ሁኔታ እንደው በተለይ ኢትዮጵያ ውስጥ እንኳን የሁላችን የምንመለከት ቤተሰቦች መደገፍ እንደ ማህበራዊ ዋስ እንትን ነው፣ ግዴታ ነው፣ ማገዝ ማህበራዊ ግዴታ ነው። ስለዚህ ደሞዝ የተጨመረለት ሰው ገቢው ያደገለት ሰው ቤተሰብ ለመርዳት ያለው ፍላጎት ይጨምራል አይረዳ የነበረ ወደ መርዳት መምጣቱ አይቀርም። ይረዳ የነበረ ደግሞ መጠኑን ወደ መጨመሩ መምጣቱ አይቀርም። ስለዚህ ወደ ቁጠባ ሊሄዱ የነበሩት ግን ማህበራዊ ግዴታዎችን ለመወጣት ሊያውለው የመቻል እድል አለው። ይህም አንዱ ምክንያት ነው። ሌሎቹ ሀገራቶች ላይም ያለ ጉዳይ ነው። አምስተኛውና መሰረታዊ ጉዳዩ ደግሞ ምንድን ነው? ደካማ የቁጠባ ባህል መኖር። እዚህ ውስጥ ምን ልንጨምርበት እንችላለን? የኢንቨስትመንት አማራጮችም አለመኖር። በራሱ ደካማ የቁጠባ ባህል ምንድን ነው ብዙ ሰው ትንንሽ ቁጠባዎች ምንም ምርጫ የላቸውም ብሎ የማመን አይነት ልምዶች አሉ። አነስተኛ መጠን ብቆጥብ በየወሩን የአምስት መቶ ብር ባስቀምጥ የት ይደርሳል የሚል አስተሳሰብ ሊሆን ይችላል። ለምን አስቀምጣለሁ የሚል ሊሆን ይችላል። እስከ መቼ ያስቀምጣታለሁ የሚል ሊሆን ይችላል። ኢቨን ምን ሊል ይችላል? ዋጋ ንረት ባለበት ውስጥ ቆጠብኩም አልቆጠብኩም ፋይዳ የለውም ብሎ ማመንም ሊሆን ይችላል። ስለዚህ ደካማ የቁጠባ ባህል ካለ ኢሚዲየት የሚመጣው ምንድን ነው ኮንሱም ወደ ማድረግ ወደ መጠቀም ሊመጣ ይችላል። አንዳንዶች እንደውም ከምንቆጥበው እቃ እንግዛበት ሊሉ ይችላሉ። ስለዚህ እቃ መግዛት አንድ ጉዳይ ሊሆን ይችላል። ግን ከቁጠባ ጋር ስለሆነ ጉዳዩ የምናገናኘው ባንክ ወስዶ ወደ መቆጠብ ሌሎች ቦታዎች ላይ ወደ መቆጠብ ላይመጡ ይችላሉ። ስለዚህ የደሞዝ መጨመር የቁጠባ መጨመርን ላያመጣ ይችላል። ግን ለምንድን ነው ከተባለ ደሞዝ ሲጨምር ቁጠባዎቹ አይጨምሩም። ቁጠባ የሚጨምረው በጠቅላላ ኢኮኖሚው ኢፈርት ነው፣ በግለሰቡ ኢፈርት ብቻ አይደለም። ግለሰቡ ከዋጋ ንረት ጋር እየታገለ ነው የሚቀጥለው። ስለዚህ ጠቅላላ ኢኮኖሚው ዋጋ ንረትን ቀንሶ መጠበቅ አለበት። የሚጨመር ደሞዝ ከዋጋ ንረቱ ጋር የተሻለ መሆን አለበት፣ ከዋጋ ንረቱ በላይ መሆን አለበት። ዋጋ ንረቱን ካላለፈው በስተቀር በየዓመቱ አጀስት ስለማይደረግ የመቆጠብ አቅም አይኖርም። ኢኮኖሚው በሚፈጥረው ኢፈርት ነው ስለዚህ ትክክለኛ ለኑሮ የሚያስፈልገውን ኮንሱም እያደረገ እንዲቀጥል የሚያስፈልግ ከሆነ ጠቅላላ ኢኮኖሚ ይፈርት በጣም መሰረታዊ ነው። ግን መንግስት የሚፈልገው የትኛውን ነው? ደሞዝ የተጨመረላቸው ሰዎች ደሞዛቸውን ቢያጠፉ ነው የሚመርጠው ወይ ቢቆጥቡት ነው የሚመርጠው? ይሄ እንደ ዳይሌ ማለት ቆጥሩ ትችላላችሁ። ኢኮኖሚክስ ውስጥ ለምሳሌ ብዙ ሰዎች ብዙ ደሞዝ ቢጨመር እና ቢያጠፉት ቢያጠፉት ማለት ምንድነው? ገበያ ውስጥ ቢሸምቱበት፣ ቢገዙበት፣ ልብስ ቢገዙበት፣ ምግቦች ቢገዙበት አገልግሎት ቢጠቀሙበት ብላችሁ አስቡት። የዛን ጊዜ ምን ይሆናል? ፕሮዳክሽን ይነቃቃል፣ አምራቾች ይነቃቃሉ ሸማች አለ በሚል ስለዚህ ሽያጭ ይጨምራል። ሽያጭ የሚጨምር ከሆነ ደግሞ ገቢ ይጨምራል። ስለዚህ የመንግስት ገቢ ይጨምራል። ስለዚህ ስፔንዲንግ መደረግ አለበት፣ ለፍጆታ መዋል አለበት፣ መሸመት አለባቸው። የቻይና ኢኮኖሚ እንደዚ ልምድ ተከስቶበት ያውቃል። ለብዙ ዓመታቶች ቻይናውያን የቁጠባ ባህላቸው ከፍተኛ ሆኖ ከገቢዎቻቸው እስከ 35 ፐርሰንት ለብዙ ዓመት ለሰላሳ ዓመት ከዛ በላይ ነው ቁጠባ ሲያደርጉ የነበረው። ቁጠባ ያበረታታ ስለነበረ የቻይና መንግስት ማለት ነው። ከዛ በኋላ ግን የቻይና መንግስት ማድረግ የጀመረው ምንድ ነው፣ ደግሞ ኮንሲዩም አድርጉት። ከፍተኛ ቁጠባ የባንኮቻቸው አላቸው። ስለዚህ ኮንሲዩም ደግሞ ወደ ፍጆታ አዙሩት፣ ሸምቱበት፣ ግዙበት። ምክንያቱም አምራች የሚነቃቀው ሲሸመት፣ ሲገዛበት ነው። ስለዚህ መሸመት ፕሮዳክሽንም እንዲያደግ ያደርጋል፣ ሽያጭም እንዲያደግ ያደርጋል። ደግሞ ሽያጭና ፕሮዳክሽን ካደገ ደግሞ የመንግስት የግብር ገቢም እንዲያደግ ያደርጋል፣ ኢንቨስትመንትም እንዲነቃቃ ያደርጋል። ኢንቨስትመንት ከተነቃቃ የስራ እድልም እንዲነቃቃ ያደርጋል። ነገር ግን ፍጆታ ሲጨምርም ያልተጠና ከሆነ ደግሞ ዋጋነትን አብሮ ሊጨምረውም ደግሞ ይችላል። ስለዚህ እንዲያጠፉት የሚፈልግበት ምክንያት አንደኛው እሱ ነው። ሁለተኛው ደግሞ እንዲቆጥቡት ደግሞ የሚመከርበት ሁኔታም አለ። ከደሞዛቸው ሲጨምር ቢቆጥቡ ጥሩ ነው። ምክንያቱም በቁጠባ ነው ኢኮኖሚ የሚነቀቀው። መቆጠብ ማለት ኢንቨስትመንት ማደግ ነው። ኢንቨስትመንት አደገ ማለት ምክንያቱም በብድር ስለሚቀርብ ምርት ይጨምራል። ምርት ጨመረ ማለት ዋጋ ንረት ይቀንሳል። በተለይ የሚያበድሩት ቴክኒካል የተጠና ብድር ከሆነ የሚሰጠው ቁጠባዎቹ የሚኖሩት በማዕከላዊ ባንክ ቁጥጥር ስር ስለሚሆን ብድር ባገባው ከሆነ የሚለቀቀው ዋጋ ንረትም እንዲቀንስ ሊያደርግ ይችላል። ገንዘቡን ከገበያ ስለሚሰበስቡ። ስለዚህ እንዲያጠፉትም መምከር የራሱ ድል ያለበት ነው። እንዲቆጥቡትም መምከር የራሱ ድል ያለበት ነው። ስለዚህ ቁጠባ ሲጨምር ለምን ደሞዝ ሲጨምር ለምን ከቁጠባ ጋር ዳይሬክት ሪሌሽንሽፕ እንደሌለው ወይም ደግሞ እንደማይጨምር ሀሳብ ለመስጠት ነው። እናንተ እያነበባችሁ ልታዳብሩት ትችላላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ መልካም ገን